ሰላም ውድ የፔጃችን ተከታዮች እስማኤል እባላለሁ። ዛሬ በቦሌ ቡልቡላ የሚገኘውን የመዝናኛ ፓርክ በምልክት ቋንቋ እንጎበኛለን። አብራችን ቆዩ። ቡልቡላ ፓርክ በቦሌ ወረዳ 12 የሚገኝ ሲሆን ስፋቱም 21 ሄክታር ቦታ ይሸፍናል። በውስጡ 26 የተለያዩ አገልግሎቶችን እንዲሰጥ ሆኖ የተገነባ የህዝብ መዝናኛ ቦታ ነው። ፓርኩ የሚሰጣቸውን አገልግሎቶች እንደሚከተለው በዝርዝር እናቀርባለን። ተከታተሉን። መንፈስን ዘና የሚያደርጉ እጅግ ውብና ማራኪ አረንጓዴ ስፍራና የመንገድ አካፋይ ስፍራዎች አሉት። የስፖርት ፍቅር ላላችሁ ምቹና ደረጃቸውን የጠበቁ ዘመናዊ የእግር ኳስ መጫወቻ ሜዳ፣ የቅርጫት ኳስ የመረብ ኳስ እና የእጅ ኳስ ሜዳዎችን በውስጡ ያካተተ ነው። ዘመናዊ የሜዳ ቴኒስ መጫወቻዎች፣ የብስክሌትና የመሮጫ መንገዶችን እንዲሁ በውስጡ የያዘ ነው። ተፈጥሮን ለሚያደንቁና ለሚወዱ የአማረ ፋውንቴን፣ ካምፕፋየርና መዝናኛ ቦታዎችን እንዲሁ በውስጡ ያካተተ ፓርክ ነው። በእረፍት ቀን ልጆቻችንን የት እንውሰድ ለምትሉ እጅግ ውብ ማራኪና ሳቢ የሆነ የህጻናት መጫወቻ ቦታ ያካተተ ነው። ደረጃቸውን የጠበቁ እጅግ አስተማማኝ የመኪና ማቆሚያ ስፍራም ስላለ ስጋት አይግባዎት። ሲደክማችሁና የረሃብ ስሜት ሲሰማችሁ እንደ ቤታችሁ የምትቆጥሯቸው ጁስ ቤትን ጨምሮ ባህላዊና ዘመናዊ ካፌዎችን አካተናል። ቲያትር አማራ ካላችሁም አምፊ ቴአትር ቤቶች ክፍት ናቸው። ጎጆ ለመቀለስ አስባችሁ የሰርግ ቦታችን የት ይሁንላችሁ? እጅግ ዘመናዊ ሳቢና ምቹ የሰርግ ቦታዎችን አካቶ የተሰራ ፓርክ ነው። እናመሰግናለን። ለተጨማሪ መረጃ የቦሌ ወረዳ 12 ኮሚኒኬሽን ጽፈት ቤት የፌስቡክ ፔጅ፣ የቲክቶክ፣ ቴሌግራም እና የዩቲዩብ ፔጆችን ይከታተሉ። መረጃዎቻችንን ላይክ፣ ፎሎው፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።